ዚያድ ለቃለመጠይቁ ፈቃደኛ ሆነ እዚህ ስለተገኘ እጅግ አድርጌ አመሰግናለሁ። ዚያድ እንግዲህ ቀደም ሲል በእግር ኳስ ተጫዋችነት በአሰልጣኝነት አሳልፋል። አሁን ደግሞ በድሬዳዋ ከተማ እግር ኳስ ክለብ ውስጥ በቴክኒክ ዳይሬክተርነት በአማካሪነት እየሰራ ትገኛለ። ዛሬ በእነዚህ አጠቃላይ ሶስት ጉዳዮች ዙሪያ ቆይታ የምናደርግ ይሆናልና በመጀመሪያ ከዓመታት በኋላ ወደ ሀገር ተመልሳል ና፣ ረጅም ጊዜ በአሜሪካ ቆይታ እንዳደረግ አውቃለሁና ምን ነበር እስከ ዛሬ ያቆየ ከአሜሪካ አሜሪካ ያቆየ? ያው እንግዲህ እንደምታውቀው አንድ ሀገር ውስጥ መኖር ካልቻልክ፣ ህይወትን ለማዳን ትወጣለህ። እንግዲህ በዛ ነው፣ ህይወትን ለማዳን በማላውቀው ነገር ተከስሼ ሶስት አመት ታስሬ ተደብድቤ ከዛ በኋላ ነፃ ሲሉ እኔም ወጣሁ ከሀገር። በዚህ ነው እንግዲህ ህይወት ለማትረፍ ነው ከሀገር ወጥቼ ይሄን ያህል ጊዜ የቆየሁት። ምንድን ነበር የገጠመ? አዲስ አበባ እያለ፣ ድሬዳዋ እያለ በተለያየ ጊዜ ከዚህ ከፖለቲካ ጋር ከምን ጋር ተያይዞ እዚያ አካባቢ ላይ አሰልጣኞቹ አካባቢ ላይ ችግሮች እነሱ እንደነበር አስታውሳለሁ። በተለይ ባቡር ላይና ምን ነበር የምገድን ነገር ምን መሰለ ዚያት ይከሱኛል፣ ሁሉ ጊዜ ኦነግ ነው ኦሮሞ ነው ያለ ኦሮሞ ተጫዋች አይቀጥልም እያሉ ይከሱኛል። ይሄ ለምን ለምን እንደመጣ ታቃለ? ለምሳሌ ያሁን ተጫዋች አምትተው አስገባዩ። እኔ ደግሞ በእንደዚህ የፈለገ ነገር ይመጣል እንጂ አልደራደርም። በእንደዚህ እኔ ራሴ አይቼ ተጫዋች እኮ አሰልጣኙ ነው የምፈልገው እንጂ ተጫዋቹ አሰልጣኙን ከፈለገ ሌላ ጉዳይ ነው። ይሄ አንተ ነው የምትፈልገው። ይሄ ልጅ ትንሽ ባሰራው ጥሩ ሊሆንልን ይችላል ብለ ተጫዋቹን የምሰበስበው አሰልጣኙ ነው። ግን የፈለጉት ተጫዋቾች አልተው ይሄን አስገቡ ይሄን አስገቡ ስሉ በፍጹም ስላቸው፣ በዛ ምክንያት ነው። በቃ ዝም ብለው እሱ እንደዚህ ነው እሱ እንደዚህ ነው። ግን ቲም ውጤታማ ነው። እኔ የምሰራው ቲም ውጤታማ ነው አንድ ቀን እንኳን ለመውረድ ወይንም ለእንትን አልተጫወተም። ፕሪሚየር ሊግ ውስጥ ከገባን እኔ ነው ያስገባው። እኔ እስከምታሰር ድረስ ለስምንት ዓመት ነው እንደዚህ ፕሪሚየር ሊግ ውስጥ ጥሩ ቦታ ላይ ሆነን ነው የምንጨርሰው በየአመቱ። ግን እኔ ታስሬ በአመቱ ቲሙ ወረደ። ለዛ ነው እንደዛ የሚከሱን እንጂ ምንም ነገር ዝም ብለው ነው አሁንም። ከዛ በኋላ አሁን እኔ ያሰለጠንኳቸው ልጆች አንድም በዚህ እንኳን የሚቀሰጅ ሰው የለም። ምክንያቱም ያብኛ ምን እንደሆን እና ያ ነው እንግዲህ አጋጣሚ። እኔና በከሬ ቲሙን ያዝ እንግዲህ ሁለታችንም ለሀገራችን የለፋን የተጫወት ነው ምንድነው እና ሁለታችን አሰልጣኝ ብንሆን ችግሩ ምንድነው? ይህን ያህል አክብደው በቃ ሰቀው እስር ቤት እስከሚቀጥሉ ድረስ ኦነግ ነው ብሎ ማለውከው ነገር ስለዚህ ይሄ ነው ክሱ፣ እንጂ ምንድን ነው የደረሰብህ? እንግዲህ ታስረ ነበር ሶስት ዓመት ብለሃል እና ሶስት ዓመት የት ነው የታሰርከው ምንድን ነው? ድሬዳዋ ውስጥ መጀመሪያ፣ እዛ ውስጥ ድሬዳዋ ውስጥ ነው ያሰሩን። አንድ ሁለት ወር እዛ ጨለማ ቤት ውስጥ ነበርኩኝ። አይኔ ሁሉ በቃ ማታ አንድ ጊዜ ጠዋት ሰው ሳይመጣ ያወጡዋል ለሽንት ከዛ በኋላ ደግሞ ማታ አንድ ጊዜ ያወጡዋል። ከዛ ፀሐይ አታይ ምንም፣ ትንሽ ሁለት በሁለት ሜትር ነች፣ እንደዚህ ቤት ውስጥ ነው የነበርኩ አንድ ሀያ ቀን በጣም በጣም አስቸጋሪ በህይወቴ፣ እንደዛ አይነት እንትን ገጥሞ በህይወቴ ውስጥ መጥፎ ጊዜ ያሳለፍኩት እዛ ውስጥ ነው። ከዛ ወደ አዲስ አበባ ወሰዱ። ማዕከላዊ ማዕከላዊ የጭለማ ቤት የሚባለው እንግዲህ እዛ ነበር፣ ዛ ለአንድ አስራ አምስት ቀን ነው እዛ ነበር፣ ጭለማ ቤት ውስጥ አጋጣሚ ሌላ ሰዎች ተይዘው መጥተው እኛን ከዛ ወጡንና ወደ ሌላ ቦታ ወሰዱን እንጂ እዛ ጨለማ ቤት ውስጥ ነበር። እዛ አስራ አምስት ቀን፣ ከዛ ፍርድ ቤት ወሰዱ። ፍርድ ቤት እንትን በቃ እነዚህ እንትን ሰዎች ምንም እንትን የገባቸው ለምን አትለቋቸው ሲባሉ በፍፁም ኦኬ ምን ትፈልጋላችሁ? እኛ ዋህኒ ቤት ይወሰዱ በቃ በአሁኑ ከአሁኑ ጀምሮ ወህኒ ቤት እንድትወስዷቸው ብሎ ስለኛው ፈረደ። ከዛ ዋህኒ ቤት ወሰዱ። ሰላም አገኛለሁ እንጂ በጣም በጣም አስቸጋሪ ነበር። በቃ ዋኒ ቤት ውስጥ እንግዲህ ስንመላለስ፣ ቀጠሮ ጋር ረጅም ነው የሚሰጡት። ፖለቲካ ጉዳይ ነው። በዚህ ምክንያቱም ሶስት አመት ደረሰ ቆየ። ምንድን ነው መጨረሻ ላይ የቀረበብህ ክስ የቀረበብን ጊዜ ያው አሸባሪ ናችሁ ነው። አሸባሪና ምናምን እዚህ ፈንጂ ፈንጂ ራሳቸው ወያኔዎቹ ራሳቸው አፈንጅተው ምድር ባቡር ውስጥ ከዛ ሰራተኞቹን ለቀሙ። እኔ ደግሞ አሰልጣኝ ቦታ ነው የሚሰራ ገብቼ ማላቅም ይዛ ስራ ቦታ አይ፣ አንዷ ለአንድ ሰዓት ሩብ ጉዳይ ፈነዳች፣ አንዱዋ ደግሞ ለሰባት ሩብ ጉዳይ የፈነዳው ቦምቡ እና ራሳቸው አቀደባብረው ምን ብሎ የሚፈልጉትን ሰው ከዛ አካባቢ አሰቡ እና ይሄ ነው እንግዲህ በቃ በጣም ፕሬዝዳንታችን ጥሩ ሰው ነበረ። እና ከጅቡቲ ጋር ግንኙነት አለው። ያሚያን ሁሉ ሲያዩ ነው በቃ ይህን እንትን አድርገው የከተቱ ፍርድ ቤት። ከዛ እንዴት ወጣህ? ፍርድ ቤት ነጻ አለና ነጻ ስለም ነጻ ብሎ ወጣን። ከዛ በቃ እኔ ብዙ ወንድሞቼ ውጭ ነው ያሉት አብዛኛው። ለምሳሌ እኛ አስራ አንድ ነን አስራ ሁለት ነን አስሩ ውጭ ናቸው ያሉት ካናዳ፣ አሜሪካ፣ አውስትራሊያ እኔና አንድ ህይወት ብቻ ነበር እዚህ። አሁን አግላን ነበረ። አግላን ታውቋል ከሜክሲኮ የመጣ። አሁን ምትፈልጋለህ ብሎ በቃ ወጣለሁ በፊት ለምኑ ነበር። ስለዚህ ስንት ጊዜ ወጣ ስለሆነ አልወጣም እያልኳቸው ነው የተቀመጡት። አሁን ወጣለው ነው አልኳቸው። እሺ፣ ከዛ ይገርማል። አንድ ወንድም አለ ፕሮፌሰር፣ እሱ የኔ ፎቶ እንትን አድርጎ በተነ ለእንትኖች እንደዚህ ለቀይ መስቀል እና ይገርማል ከዓለም ሁሉ ደብዳቤ ላይ ከልል ነበር እንደውም የፈርጉሰንና የ

አሁን ደግሞ ትንሽ አለ ቆይ፣ ደብቄ አመጣ ትንሽ። ያንን ማእቱን አቃጥሉ ብለውን አቃጠልናቸዋል። ትንሽ አመጣልኝ ያስኩና በቃ አንድ አስራ አምስት ደብዳቤ እንደዚህ ሰው የለበትም ያንን ይሄ ወንድም ምን ምን ብሎ ነው የበተለው? በቃ አንድ እንደማ ድሬዳዋ አሰልጣኝ ነበር እንደዚህ እና ምን ብሎ በቃ አሰልጣኝ መሆኑ እና ቤተሰቦቹ ማየት አልቻለም። ስንቅልና ቀብለው ሲሉ እንብያሉ የት እንደወሰዱ አናቀምና ብሎ ነው እንትን ያደረገው። በቃ በዛ ያ ደብዳቤው ሁሉ ነገር እንዳ ፈረንጆች እዛ መጥተው ይጠይቁ ነበር። ሲጠይቁ የት አለ ያ ዚያድ ሚባል ይላሉ። ከፈረንጆቹ ነካ ባለው በቃ ፈረንጆች ደግሞ ሲከተሉ እስከ መጨረሻ ከኛ ጋር ቃትሮ ሲኖረን ይመጡ ነበር እንደዛ። በኋላ ሰምተው ከውጭ መተው ይጠይቋል። እነዚህ ቀይ መስክሮች እዚህ የሉም ጊዜ መጥተው ፍርድ ቤት ተቀምጠው ይሰማሉ። ምን ምስክሮችም ያልሆነ ነገር ዝም ብሎ መጨረሻ እንግዲህ ዚያዱ ወደ ኳሱ እንመለስና በእግር ኳስ ተጫዋችነት እንግዲህ ከድሬዳዋ እስከ ኢትዮጵያ ብሔራዊ ቡድን ድረስ ተጫውተሃል እና እንዴት ወደ እግር ኳሱ ዓለም መጣህ? የዴት ስተጫዋት ክስቲ ራስህን ትንሽ አስተዋውቅልኝ። ያው ድሬዳዋ እንግዲህ እንደ ማንኛውም አሸዋ አለ፣ አሸዋ በጣም በቃ እዛ ውስጥ ነው የምንለው። አሸዋ ውስጥ ትምህርት ቤት ላይ ከትምህርት በኋላ አሸዋ ውስጥ ነው የምትጫወተው። እና አሸዋ ውስጥ ስንጫወት አሁን እንደ ፕሮጀክት የሚባለውን የሚባለው ነገር በራሳችን በራሳችን ሰፈር ውስጥ 16 ሳንቲም ያዋጣን ማሊያ፣ የዛ ሰፊዎች አሉ አይደል? ሰፊዎች እነዚህ አረቦችና ህንዶች አሉ። በቃ ማሊያ እየገዛን ጨርቅ ገዝተን እነሱ ቁምጣና እንትን አድርገን እየሰፉልን እንጫወታለን። ከዛ ሰፈር ሰፈር ስንጫወት ምን ተፈቀደልን፣ ኳስ ሜዳ እንድንጫወት አደረገልን። ጋሽ መስፍን የሚባሉ የድሬዳዋ ፌዴሬሽን ድሬዳዋ ስፖርት ኮሚሽን ነበረ። ድሬዳዋ በጣም በቃ እግር ኳሱን ለማሳደግ ባዘወይ የጋሽ ነቃቶ ጓደኛ ናቸው። የጋሽ መስፍን ድሬዳዋ በጣም ቅርብ ጓደኛች ናቸው። ክቡር ነቃቸው ተሰማ ማለት ነው። ተሰማ ጋር በጣም ጓደኛች ናቸው። እና እሳቸው ፈቀዱና ጠዋት ጠዋት እንድንጫወት አንዳንድ ጊዜ ደግሞ እነዚህ ሁለተኛ ዲቪዚዮኖች አሉ፣ ቅዱስ ሚካኤል፣ አብረቡዳና ምናምን የሚባሉ እነሱ ሲጫወቱ፣ እነሱ በፊት ደግሞ እንድንጫወት ተፈቀደልን። እና በቃ በእንደዛ አይነት ነው እንግዲህ ተነስተን ያው እንትን ስንል እኛ ቀፊራ ነበርኩኝ። ከቀፊራ ወደ ገንደ ቆሬ ተዛወርን እና እዛ ቤት ሰርተን ገንደ ቆሬ ስንገባ ሸመንተሪያ የሄድኩኝ ነበረ ከልጆች ጋር የሚጫወቱ እና አትሊስት በቃ የኔን እንትን በብዛት ወደዛ ለመግባት ነበረ። ዋለ አንድ ቀን በቀሬ ተገናኘ እንደነና እዛው ሰፈር ከልጅነት ጀምሮ አብረን ያደግነው ባቡር ጀምሯል። ባቡር ከቢ ወደ ኤ ገብቷል። አቡ እኮ እዛ ቡድን ቆጩን ነገረውና፣ እሺ ጭምጣ ብላ ምን አለ። በቃ እዛ ጀመርኩ። እንደዛ ነው እንደባብሩ ጀመርኩ። ከዛ ያው የእንትና የክረምቱ ዋንጫ የሚባል አለ። ድሬዳዋ መዘጋጀው አምስት ልጆች ናሽናል ቲም ተመረጡ። ከኛ በከሬ፣ ድሬ፣ ጃሚ፣ ጌቱ ታደሰመች አምስት ልጆች ተመረጡና አሁን ይሄ ክረምት ዋንጫ አንጫወትም ብለው የእኛ ቡድን መሪዎች እና አባላቶች መጡና እዛ ትሬኒንግ እኛን ቀላቀሉና ከቀሩት ልጆች ጋራ ትሬኒንግ እንሰራ ነበር። የተወሰነ አንድኛ አምስት ነው ስድስት ልጆች ወሰዱ። ከነዛ ውስጥ አንዱ እኔ ነበርኩ። በቃ እንትስኑ በፍጹም እንጫወታለን አሉ። በቃ መጥተው እነሱ ትሬኒንግ ላይ በቃ ልንሰርዝ ነው የኛ ልጆች፣ አይ እንጫወታለን። ያው እነዚያ ያዳሉ ምናምን አሉ። እና ትጫወታላችሁ? አዎ እሺ ያን ጊዜ ነው እድል ያገኘሁት። ገባን፣ ዋንጫ በላ እነዛ በለሉበት፣ እና እዛ ላይ ደግሞ ጥሩ አምስት ነው ስድስት ጎል አገባሁ ከዛ ጨዋታ። ከዛ በቃ ቋሚ ሆንኩኝ ዋና ክቴ ውስጥ በከሬም ስመለሱ። እዛ ቦታ ላይ አንድ ተጫዋች ነበረ፣ በጣም ጎበዝ ተጫዋች ነው መስመር ላይ የሚጫወት፣ ግን በጣም አስቸጋሪ ነው ፀባዩ። አሁን እኔን ሲያገኙ በቃ ተደሰቱ። ሰዎቹ አባላቶቹ በቃ እኔ እዛ ቦታ ላይ ያደረጉን፣ እሱን ተጠባባቂ ያደረጉት። በቃ ከዛ በኋላ እንግዲህ ያው እስከምናቆም ድረስ እንደዚህ ነው እና ጥረት እናደረግ ነበረ፣ እንሰራ ነበረ፣ ውጭ ትርፍ ስራ ነበረ እና አንድ እድል አገኘሁ፣ ያንን እድል ተጠቀምኩበት። ስለዚህ ለዚህ በአሁኑ ጀኔሬሽን ያሉት ልጆች ደግሞ ይህንን ነው የምነግራቸው። እድል ተሰጣችሁ፣ አንድ እድል ከተሰጣችሁ ለምን አትጠቀሙበትም? ይሄ ነው ልዩነታችን። አይ ስለዚህ ከዛ በኋላ ያው እግር ኳስ እንግዲህ ከእርክ ካቆም በኋላ ደግሞ ያው ወደ እዛው ተጫዋችነቱ ላይ እንቆይና ከዛ በኋላ ወደ ኢትዮጵያ ናሽናል ቲም ተጫውተሃል። 13ኛው አፍሪካ ዋንጫ ላይ ተመርተው ከተጫወቱት ውስጥ አንዱ መሆን ይችላል። እንዴት ነበር የብሔራዊ ቡድን ቆይታ? ምን ያህል ጊዜ ስተጫወት ኢትዮጵያ በጣም ጥሩ ነው። እንደውም መንግስቱ ወቆ ምን አለ መሰለ ያ ጊዜ እንደዚህ ጋዜጣ አልሙላ ዛሪቱና ኢትዮጵያ ትናል የስፖርት አምድ ከውስጡ አለው። ዚያድና ሚግን ቱሮ ባወቅኳቸው ኖሮ ብሎ በትልቅ አርስት ያንትን ያደረገ ነው። መንግስቱ በጣም በቃ ይወደጅ ነበረ። ማደርገው አንዳንድ ትኖች ላይ በደስ ይሆናል እና ጥሩ ነበረ ቆይታችን ያው ትሬኒንግ ለማድረግ አንድ ወር ጀርመን ተቆይተናል መሰለኝ። ጀርመን አንድ ወር እዛ ልምድ አድርገን ነበረ። ከዛ የተለያዩ ጨዋታዎችንም አድርገናል። የሆነ ፈረንጅ ቲም አሽያ ይሁን ያምንም አዲስ አበባም ላይ ትሬኒንግ ከነሱ ጋር ጌም አድርገናል እና ጥሩ ነበረ። ናሽናል ቲም ከዛ ያው ተዘጋጅተን ህል ወለድ ሊቢያ እና እዛ ጋር ጥሩ ነበረ። መጀመሪያ ን ከናይጄሪያ ጋር ነው የተጫወት ነው መሰለኝ። ሶስት ጫወታ ተጫውተን አንድ ነጥብ ይዘር። ምን ነበር ያን ጊዜ፣ ከዚያ በላይ እንዳትሄዱ ያደረጋችሁ በዛ ጊዜ አንድ አንድ ነጥብ ብቻ ነው ይዛችሁ የተመለሳችሁት። ቡድኑ ጥሩ ውጤት ያመጣል ተብሎ ነበር፣ ግን ማምጣት አልቻለም እና ምን ነበር ምክንያቱም ከዚህ ጋር ተያይዘ እንድትመልስል የሚፈልገው እናንተ እንግዲህ እዛ ቡድን ውስጥ የገባችሁት አይቤሪክ ውስጥ ላይ ሰባቱ ተጫዋቾች ከጠፉ በኋላ ነው። የእነዛ ልጆች መጥፋት በውጤቱ ላይ ያሳደረው ተጽዕኖ ነበር ነበረ። ትልቅ ተጽዕኖ ነው ያሳደረው፣ ምክንያቱም በጣም የተዋወቁ የነበሩ ልጆች ናቸው። ኳሊቲያቸውን ስኪላቸውን፣ በጣም ጥሩ ልጆች ናቸው ንጉሱ የሚባሉ በጣም ጥሩ ልጆች ነበሩ። አትሊስት እነሱ ቢኖሩ ኖሮ ጥሩ ውጤት ይመጣ ነበረ። አሁን ምን መሰለህ፣ እንትኑ ለምሳሌ ሁለት አይነት ነበረ እንትኑ ወጣቶች አሉ፣ ረጅም ጊዜ የተጫወቱ ልጆች አሉ። አየህ አሁን ከናይጄሪያ ጋር ስንጫወት እነዛ መጀመሪያ ገቡ። አራት ነው እንደዚህ ለባዶ ነው እንደዚህ ተሸነፉ። በኋላ በአብዛኛው እነሱን አስቀመጡና እኛ ወጣቶችን አሰለፉ። በሚቀጥለው ሁለቱ ጨዋታ ማን ነው? አንድ ቡድን ዛምቢያ ነው፣ ምን ማን እኔ እንጃ። እሱ አንድ ለባዶ አሸነፈ በስንት መከራ። እንዲያውም አስታወሳለሁ፣ ሸዋ ጊዜውም ንበቶ ነበር በዛ አካባቢ ያን ጊዜ እና እዩ አለ፣ ጥሩ ነው። አይ እንዴት አሁን እንዴት እንደመጣችሁ ከአራት ለባዶ አንድ ለባዶ ይሄ ጥሩ ቲም እንደገና ደግሞ ታያላችሁ አለ። ጥሩ ይሄ ነው፣ እንደዚህ እንትን ከአት ጋር ይሄ ቲም እንደዚህ አብሮ ቢመጣ ኖሮ ጥሩ ውጤት ያመጣል ብሎ እሱ እራሱ ዛሬ አሰራ ያሰጠው ነበር። በኋላ መጨረሻ ከአንድ አረብ ሀገር ጋር ነው የተጫወት ነው፣ እነሱ ጋራ ባዶ ለባዶ ወጣል። በጣም ትልቅ ቲም ትልቅ ቲም ነው ያ። ናይጄሪያ ነው ናይጄሪያ ናይጄሪያ ነው። እንደዚህ ነው መሰለኝ። እና እነሱ ይሄ እና ማጃር ብሎም የሚባሉት ማጃ ስታውስ ዋለ ኤውሮፓ ውስጥ እንኳን ትልቅ ተጫዋች ነበር። እነሱ እነሱ ቲም ውስጥ ነበሩ። እና ከነሱ ጋር ባዶ ለባዶ ወጣ ጥሩ ነበር። አየ እንዴት እንትን እንደሆነ እነዛ ካስቀመጠ በኋላ ወጣቶቹ እንትን አድርጎ መጨረሻ አንድነት አገኘ ጣ እንጂ ከመጀመሪያ በብዛትን ብንኖሩ ምናልባት ውጤቱ ሊለወጥ ሊቀየር ይችል ነበር። በኋላ ወደ አሰልጣኝነቱ ዓለም ገባ። እንዴት ገባ ወደ አሰልጣኝነቱ? ምን ያህል ጊዜ ይሰራ ከአሰልጣኝነት? ይገርምሀል እኔ በሚጫወትበት ጊዜ አለኝ የሆነትን አንድ አንድ ጊዜ አሰልጣኞችን እነግራቸዋለሁ መሆን ያለበትን እየተጫወትኩኝ የአሰልጣኝነት የአንዳንድ ነገር የማስተካከል ቲሙን እዛ ውስጥ በቃ እንትን አለኝ እና እኔ አሰልጣኝ መሆን አልፈልግም ነበር። በጣም ይጠላል። ምክንያቱም እኛም የምናደርገው አሰልጣኝ ላይ አየህ፣ ስለማውቀው ያ ደግሞ ሌላ ደሞ ሌላ ደግሞ እንደዚህ እንዲሆን አልፈልግም። ስለዚህ አሰልጣኝ መሆን አልፈልግም ነበር። እንደ አጋጣሚ እኔ ቡድን መሪ ነበርኩና አንድ አሰልጣኝ ነበረ ከኛው ጋ የነበረ እና አሁን ልጆቹ መቆጣጠር አልቻለም። ልጆቹ መቆጣጠር አልቻለም እና ሌላ አሰልጣኝ መጣ፣ አመጣ ሌላ አሰልጣኝ ከእሱ ከእሱ ጋር እረዳዋለሁ አንዳንድ ጊዜ ገብቼ ይ እና ዚያድ አንተ አሰልጣኝ መሆን ትችላለህ

እሺ ያልኩት፣ ግን የሚይዘው ማንም ሰው ጣልቃ ካልገባብኝ ማንም ሰው ማንም አይገባም ጣልቃ ያለን እሺ ያልኩት፣ እንደዛ ተቀበልኩት እኔም በቃ። ከዛ ወደ ስልጠና አለም ምናምንም ይሄድኩ፣ እንግዲህ ያለሁበትን ደረጃ ደረስኩ። በአሰልጣኝነት ምን ያህል ጊዜ ቆይተሃል? የአሰልጣኝነት ፈተናዎች ምንድን ናቸው? የአሰልጣኝነት ጊዜ ላይ ቆየው ወደ አንድ አስራ ሁለት አመት እንደዚህ ቆይቻለሁ። ከመሄድ በፊት ያችግር ከመምጣቱ በፊት የፈተናው ብዙ ነው። የአሰልጣኝ ፈተና ብዙ ነው። ለምሳሌ አንድ አሰልጣኝ ጠንካራ ካልሆነ አትሊስት ያ አንቴ የምታደርገው ነገር ሁሉ ቲሙ ላይ ይንጸባረቃል። ለምሳሌ ማንም ሰው መጥቶ እንዲህ አድርግ ይላል፣ እንዲህ አድርግ ይላል። ያን ሁሉ ከተቀበልክ ደግሞ አንተ በቃ ሁልጊዜ በሰው ተጽዕኖ ስር ነው የምትወድቀው። ግን አሰልጣኝ ለመሆን በጣም ጠንካራ ሰው ካልሆን ልትወጣ አትችልም። በቃ እዛ ውስጥ ነው የምትዋኘው፣ በቃ እዛ ውስጥ ነው የምትዋኘው። ስለዚህ ከባዱ ነገር ዘመዶች ይመጡና በቤተሰብ ይመጡና በምን ይመጡና፣ ከሌና አስገባልኝ፣ ከሌና አስገባልኝ፣ ከሌና አስገባልኝ። ይሄ ነው የኢትዮጵያን እግር ኳስ ወደ ታች ያስቀርበው። አትሊስት ሁለት ትክክለኛ ተጫዋች በትክክለኛ ቦታ ላይ ራስህ መርጠህ ካላቀ ካላ መጣ መስተቀር እንዲህ በጎን በጎን የሚመጡ ትሮች በሆኑ ያ ነው ትልቁ ፈተና። እግር ኳሱ እሱ ነው። እሱን ቻሌንጅ አድርገህ ማቆም ከቻልክ ትወጦ፣ አለበለዚያ ግን ሁልጊዜ ግዜ በተጽዕኖ ስር በቃ ወይ ቲሙን በደንብ አትሰራውም፣ ወይ አንተ ስምህንም አልጠበክን። በቃ ሁልጊዜ ግዜ ከዚህ ወደ ሌላ ቦታ ሌላ ቦታ ይሄድክን ትላለህ። እና ትልቁ አሰልጣኝ ኳሊቲ፣ ራስን በራስ የምትሰጠው ውሳኔ በጣም ጠቃሚ ነው። ይከለ ለምሳሌ አንዳንድ ጊዜ ምን ያርጓል መሰለ፣ አጤ አሰልጣኝ፣ ምክትል አሰልጣኞች አሉ። ኮች ስታፉ ስታፍ ኮች ስታፉ ጋራ ቆሞ አንዳንድ ሰው ይመጣና የቆማል። አየህ እዛ ከእናንተ ከኛ ጋራ የሚያወራ ይመስላል። በቃ አጤ በእንትነት ይጠግሃል። አሁን ልጆቹን አንደኛ ልጆቹን ማስፈራሪያ ያደረጋል። እኛ ጋር ተጠግቶ አይደል ለምሳሌ ያን ጊዜ ለምሳሌ እነሱ ልጆቹ ቁጭ ብለው ወይ ምግብ ሲበሉ ወይ መጠጥ ሲጠጡ ይጋብዙታል። ያላቸው ቀን የሌላቸው ቀን ካልጋበዙት ቆዩሽ ምናምን እኛ ጋር ይመጣል። ልክ ለእኛ ወሬ እንደሚያቀብል እንደዚህ እያስፈራሩ የሚኖሩ ማለት ነው። አየህ ይሄ ይሄ ነው። ስለዚህ ይሄንን ነገር ሁሉ አልሰማምን መቶ ዚያ እነዚህ ጠጡ ነበረ ማ እከላይ ነገር ና ና ኑ፣ ልጆች ይሄ ሰው ይህ እንዲ ይላቸዋል። ፊት ለፊት እዛው በቃ ከዚህ ነው እኔን በቃ በጣም በቃ ሊጠቀሙብን ስላልቻሉ ስሜን እንትን ማድረግ ጀምሩ። በቃ ወደ ፖለቲካ ወደ ምናምን ነግራቸው፣ ልጆች ስትጠጡም ተጠንቀቁ፣ ጫወታ ያላችሁ ጊዜ አይደለም፣ ግን ሰው የእናንተን መስሎ መጥቶ እኛ ጋር ወሬ ያወራል፣ ይህንን ተጠንቀቁ። ግን እኔ አልሰማችሁም። ትችላለህ። ሜዳ ውስጥ ትጫወታለህ። አትችልም። እዚህ እኔ ጋር ከአግኝ እዚህ መቀመጥ ካልቻለ እዚያ ህዝብ ጋር ትሄዳለህ። ይሄ አ ፕሪንሲፕል፣ ይሄ ነው በቃ። ዘጠና ደቂቃ ቻለ፣ ካልቻለ፣ ካልቻለ ወደ ላይ ይወጣል። ይሄ ነው። እዚህ ቻሌንጁ በጣም ከባድ ነው። አሰልጣኝ አሰልጣኝ የአሰልጣኝ ወንበር ከሾክ የተሰራ ነው። አየ ሾክ የተሰራ ነው። ስለዚህ ሁልጊዜ ላዩ ላይ መቀመጥ አትችልም። ተዝናንተ ይወግሃል። በቃ ትነሳለህ በቃ ሌላ ቀን ትባረራለህ ማለት ነው። ስለዚህ ያን ሾክ በደንብ እንድትቀመጥበት የማድረግ የምትችለው አንቴነ፣ ሾኩንም ሁሉ ይዘ የምትዞረው አንቴነ ማለት ነው።